እንግዲህ ውድ ፊደል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝዝት ይበልልኝ። ሁልጊዜ እንደምነግራችሁ ቤተሰቦቼ፣ መጀመሪያ ፊታችንን ጠዋት ላይ ስፔሻሊ፣ ጠዋት ላይ በረዶ እንደዚህ ይኖራችኋል። የበረዶ መጠን ማሳነስን ማብዛትን ትችላላችሁ። መጀመሪያ በረዶ እንደዚህ ያደርግበታለሁ እንደምታዩት ማለት ነው። በረዶ ካደረግኩበት በኋላ ቤተሰቦቼ የበረዶ መጠን እንደዚህ ላይ ይበዛ ይችላል። እንደዚህ የተወሰነ ሶስት አራት አምስት በምትችሉት ባላችሁ በረዶ እናደርግበታለን ከዛ ምንድነው ውሃ ጨምርበታለን። ንጹህ ነው የምንጨምርበት። ከፈለጋችሁ ያላችሁን ፍራፍሬ መጨመር ትችላላችሁ። ምንድነው የማደርገው ፊቴን ማክ ፊታችን እንዳይጨማደድ ያለ ጊዜው እንዳያረጅ፣ ፊታችን መስመር መስመሮች እንዳያወጣ ያለ ጊዜው ያለ እድሜያችን የፊታችን ገዝፎ አንዳንዴ አርጅቶ ተጨማዱ ተጎድቶ ይስተዋላል። እነሱን ነገሮች መቶ ፐርሰንት በሚባል ሁኔታ ያረጋጋልናል። ብዙ ጊዜ ፊታችን የሚያብጥና የሚቆጣ ትልቁ መፍትሄው ለፊታችን ትልቅ መፍትሄ በነገራችን ለፊታችን ግሎ ያደርግልናል። አንፀባራቂ ማራኪ ውብ እይታ በጠቅላላ ፊታችን ውብ እና ማራኪ እይታ እንዲኖር ያደርግልናል። ጠዋት ጠዋት መቼ ሰዓት ላይ እንጠቀም? ጠዋት ጠዋት ላይ ከእንቅልፋችሁ ተነስታችሁ በረዶ መጠቀም ሙዳችሁንም ያስተካክለዋል። ሶ በጣም የምወደውና ማሳያችሁ ኦልሬዲ ፊቴ አድርቄዋለሁ። ምንድን ነው የምናደርገው? በጉርና ማድያት የሚያስቸግራችሁ ይሄኛውን ውህድ አሁን እቀባለሁ ማለት ነው። ቤተሰብ ቲክቶክ ላይ ፊደል ሚል ፔጅ አለኝ። ብዙዎቻችሁ ዩቲዩብ ላይ ለምን አትሰሪልንም ባላችሁ መሰረት ዛሬ የሰራሁላችሁ ማዲያት ፊታችሁን የሚያስቸግራችሁ ብጉር የሚያስቸግራችሁ እስፔሻሊ ማዲያትን ደና ሰንብቶ ወይም ባይ ባይ የምንልበት የፊት ማስክ ነው። በቀላሉ በቤታችን ውስጥ የምናዘጋጀው ሲሆን ምንም አይነት ፍጆታ የለውም። በቀላል ፍጆታ ፊታችንን ውብና ማራኪ በተለይ ብጉር በጣም የተቸገራችሁ ልጆች ብጉርን በቀላሉ የምናስወግድበት በሳምንት ሶስቴ የምንጠቀመው የፊት ማስክ ነው። አሰራሩን እዚሁ ላይ አስቀምጬላችኋለሁ። ይሄ የፊደል ዩቲዩብ ፔጅ ነው። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ፊታችን ላይ ያለ ማድያትን፣ እንዲሁም ጠቋቁር ነጠብጣቦችን ፊታችን ላይ ያለው ምንም አይነት ችግር ደህና ሰንብት ብለን የምናሰናበትበት በጣም ውብ ቆንጆና ፊታችንን ጥሩ መቶ ፐርሰንት ውጤታማነት የምናይበት ስለጠየቃቸው ስለጠየቃችሁ ነው ውድ እህቶቻችን። በጣም ብዙዎች ተጠቅመውበት ማድያትን በቀላሉ በቤታቸው ያጠፉበት ውህድ ነው። እንደዚህ አድርገን እንጠቀማለን። አሰራሯቸዋለሁ። በሳምንት ሶስት ይህንን የፊት ማስክ ተጠቀሙ። ተፈጥሮ በሰጠችን ድንቅ ውጤቶቿ ፊታችንን ወይም ፊታችን ላይ ያለውን ማድያት በቀላሉ የምናጠፋበት ሀሪፍ ውህድ ነው። ውህዱን እዚሁ ላይ አስቀምጬላችኋለሁ። ገብታችሁ ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ፏ ያለ የሚያምር ማራኪና ጤናማ የፊት እንዲኖረን በተለይ ሴት ልጅ ብዙዎቻችን፣ ፊደልዬ ማስክ እያደረግኩ ነው የሚሄደው ፊደልዬ፣ ፊቴን ማየት አልቻልኩም፣ ፊደልዬ ፊቴን መስታወት ላይ ማየት አልቻልኩም እያላችሁ እየጠየቃችሁ ነው። ይኸው ምንም አይነት ማድያት የመጨረሻውን ማድያትን ይሄንን ሁሌ በሳምንት ሶስት የምትጠቀሙ ከሆነ እስከ መጨረሻው ማስወገድ ትችላላችሁ። ግን ሁሌም በየሳምንቱ በሳምንት ሶስት በደንብ መጠቀም አለባችሁ። ለፊታችን የሚሰጠንን በጣም ጥሩ ጥቅም እያገኛችሁበት በቀላሉ ማዲያትንም ፊታችን ላይ ያለ ጥቋቁር ነጠብጣብንም በፀሐይ የተጎዳ ሁለት አይነት ሶስት አይነት ፊት ፀሐይ የጠበሰው እንዲሁም ፊታችን ላይ መቅላት መቆጣት የሚያስቸግራችሁ በቀላሉ በቤታችን ይህንን ተጠቀሙ። ውህዱን እዚሁ ላይ አስቀምጬላችኋለሁ። ወዳችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ተጠቅማችሁ ኮሜንት ላይ እየጠቀማችሁንን አስቀምጡልኝ። በጣም ብዙ ልጆች ብዙ አይነት የማድያት ክሬሞች ወይም የማድያት ውህዶችን ተጠቅመው ምንም ለውጥ አላገኙም። በሚገርመው ሁኔታ ይህንን ውህድ ተጠቅመው ሁሉም በማለት ይቻላል ማድያትን በቀላሉ ወደ ኖርማል ቆዳቸው ማድያትን በቀላሉ አጥፍተው ወደ ኖርማል ቆዳቸው ተመልሰዋል። ሁሌ በየሳምንቱ ሁለቴ ወር በሳምንት ሶስቴ ተጠቀሙ። ሁለቴ ጊዜ ከሌላችሁ ግን በሳምንት ሶስቴ አራቴ መጠቀም ትችላላችሁ። የሚወደድ ለፊታችን ጥቅም ስላለው በሳምንት ሶስቴ ሶስቴ ተጠቀሙት። ከዛ በኋላ የፈለጋችሁትን ሞይስቸራይዘር መጠቀም ትችላላችሁ። ታጥብ ያሳያችኋለሁ። ቤተሰቦቼ ወዳችኋለሁ። እንግዲህ ይኸው የምንሰራባቸው ነገሮች አዘጋጀች የላችኋለሁ። እዚህ ጋር እንደምታዩት ይሄ የእሬት ጄል ነው። እኔ የተጠቀምኩት የእሬት ጄል ይሄንን ነው፣ እንትኑን ኦሪጂናሉን ወይም እሬቱን ትክክለኛውን ተፈጥሯዊውን ስላላገኘውን ይሄ ኦረዲ 99 ፐርሰንት ስለሆነ ይሄንን መጠቀም ትችላላችሁ። የትኛውን ቦታ ታገኛላችሁ እሬት። ከዛ ምንድን ነው እርጎ፣ እርጎ የትኛውም እርጎ ከዛ ቡና ቡና ግን ስትጠቀሙ ቤተሰቦች፣ ብዙ ጊዜ የኛ ኢትዮጵያኖች ቡና ከርታ ያለ ስለሆነ እንደዚህ አድርጋችሁ በደንብ በመምቻ ኦር በወንፊት እንደዚህ አርጋችሁ የደቀቀው ፓርት ከስር እንዲቀርልን እንደዚህ አርጋችሁ በደንብ አርጋችሁ ቤተሰቦቼ፣ የደቀቀዋን በደንብ የላማውን ፓርት ብቻ ነው። ብዙ ጊዜ ለፊት ማስክ በጣም ቡና ለፊታችን ወሳኝ ከሆኑ ነገሮች የመጀመሪያውና ፈርቀደዱ ነው። ሲ ቢሆንም ግን በደንብ ክርት ከሆን ይሄን ክርቱ ለሰውነታችን ነው የምንጠቀመው። የሰውነታችን ድርቀት መሻከር የሚያስቸግራችሁ ልጆች አሳያችኋለሁ በዚህ በክርቱ እንዴት እንደሚሰራ። ክርቱን ግን ኔቨር በጭራሽ በጭራሽ በጭራሽ ለፊታችሁ እንዳትጠቀሙ። እሺ ቤተሰቦቼ ኒስ ካፌ መጠቀም ትችላላችሁ። ሲቀጥል እርድ ነው እርድ ንጹህ የፊት እርድ ይሁን። ሲቀጥል ምንድን ነው የሚያስፈልገን ቤተሰብ በደንብ የተፈጨ የሽንብራ ዱቄት በደንብ የተፈጨ የሽንብራ ዱቄት ማቀላቀያ ይቺ ናት እንደምታዩት። ሰው ምንድነው ማረገው፣ አንድ ማንኪያ ቤተሰቦቼ የእሬት ጄል ኦኬ። ከዛ ምንድነው የማደርገው? ይቺ አንድ ማንኪያ ኦሬዲ፣ አንድ ማንኪያ ትሆናለች። አንድ ማንኪያ ቡና፣ ኦኬ ቤተሰቦቼ። ከዛ አንድ ማንኪያ እርጎ፣ ሁሉንም አንድ አንድ ማንኪያ ነው የምታደርጉት። ከዛ ቤተሰቦቼ አንድ ማንኪያ እርድ እሺ ከዛ ምንድን ነው የምናደርገው? አንድ ማንኪያ የተፈጨ የበቆሎ ዱቄት። ከዛ ሚክስ ማደባለቅ። እንደዚህ ጠበቅ ካለባችሁ እርጎ ትንሽዬ መጨመር ትችላላችሁ። ላላ እንዲል እርጎ ሁለት ማንኪያ ማድረግ እንችላለን። ይኸው እንደዚህ ያርጋችሁ ፊሪጅ ውስጥ እስከ ሳምንት መቀመጥ ይችላል። የተረፈውን አሁን እንደዚህ አድርጌ የተረፈውን ሳምንት ሰው በየ ሁለት ቀኑ እቀባዋለሁ የሚገርም ለውጥ እናያለን ማለት ነው። ቤተሰቦቼ እንደምታዩት ይኸው ደርቋል። ልክ እንደዚህ ሲደርቅላችሁ ይኸው ትታጠቡታላችሁ። ይኸው እንግዲህ ውድ ቤተሰቦቼ እንደምታዩት ፊቴን ታጥቢያለሁ። ከንፈሬን ቫዝሊን እየተቀባሁ ነው ከንፈራችሁ ከፈራችሁ ምንጊዜም ባዝሊን መጠቀም እንዳትረሱ። ሶ እንግዲህ ፏ ሙልጭ ብዬ ያለው ፊታችሁን እኔ ፊቴ ላይ ያሉ ጥቋቁር ነገሮችን ሙልጭ አድርጌ የማጸዳበት ነው። እንዲሁም ብዙ እህቶቼ ማድያት የተቸገሩ እህቶቼ በጣም በቲክቶክ ላይ በደንብ ብዙዎቹ ማድያትን ያስለቀቁበት ውህድ ስለሆነ ሁላችሁም ሞክሩ በደንብ ሸርና ላይክ ማድረጋችሁ እንዳትረሱ። ፊደልዬ ነች፣ ተወዳችኋለች። መልካም ቀን